ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናሌ ቤተሰብ ቤተሰቦቻችን ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ አላችሁልኝ? አለው። ጉድ ጉድ ጉድ ጉጉድ። እንዴው ማለት ነው የእውነት ነው ዳንኤል ሆስፒታል ገባ። እየሳቀ ማለት ነው። ፕራንክ ምርጥ ፕራንክ ማለት ነው። ምርጥ ፕራንክ ጉፋን የያሴ እኳን የሞ አብርሽ እንደው ማለት ነው የመድኃኒትን ጉፋን ውካን አታቀም እንዴ? መድኃኒት ሳይሆን ይሄ ይሄ ሁሉ መድኃኒት አንተ ወሰርከው ያልከው ማለት ነው፣ መድኃኒት እንዳይመስል ይሄ፣ ዝም ብሎ እንደ ከረሜላ ነገር ነው። ጉፋን ነገር ምናምን እንደዚህ ቶን ሲድጋ በቃ የሆነ ጉፋን ሲሂዘነ የሚኮሰቅስን ነገሮች አለው አደለ? ለሱ ምናምን የምወሰድ ነው እንጂ ከረሜላ ነው ይሄ ጻል ልጅ፣ እንደ ከረሜላ የሚበላ ነው እንጂ መድኃኒት አይደለም። እዛ ጋ ያለውን ደግሞ ማለት ነው ይሄ መጀመሪያ ያነሳው ቡኒ ነገር ማለት ነው። እና አንተ ሰላምን ያነሳ የስራህን እኮ ነው ሰው ልጅ በቃ ጥሩ ነገር ካልሰራ ከሚሬ ነው። ጥሩ ነገር ካልሰራ በእሱ ስራ ሁሌ ይፀፀታል፣ ሁሌ ሰላምን ያጣል ማለት ነው። እንደ ጥሩ ነገር መስራት ምንም ነገር የለም ማለት ነው። ቤተሰቦች፣ ዳንኤል ከዚህ በፊት ያደረገ ሁሉ ቁጭ ብሎ ሳስቦ ሳስቦ አሁን እራሱ ላይ መጨነቅ አመጣ ማለት ነው። ጥሩ ነው። ከዚህ በኋላ ለሌላ ሰው ላይ ይወት ራሱ እንደዚህ አይነቶች ነገር አትፈጥርም። እነዚህ ሁለቱ ልጆች ከዚህ በፊት ብዙ ነገር አድርጌ አለያይተ ያልተደረገ ሰው ልጅ ሰው ቤት ገብቶ ማያደርገውን ነገር አድርጌ ነበረ ማለት ነው። ነገር ግን እግዚአብሔር ያጠመደ ሰው ማፍታት አችልም አይደል እንደ ስለዚህ እነዚህ ሁለት ልጆቹ እግዚአብሔር አጠምዶታል። አሁንም ቢሆን ሰውን በኋላቸው ቢገማ ቢገባ ተመልሶ እነሱ አንድ ሆነዋል ማለት ነው። አብርሽና ሩታ ግን ዳንኤል ዛሬ እንደዚህ ሰላሙን ያሳጣ የነሱ ደስታ እንደ ድሮ እንደ ድሮ ማለት ነው ከዚህ በፊት የነበረው መጀመሪያ ላይ የነበረው አብርሽና ሩታ አሁን እያገኘናለ ነው ማለት ነው ያ ሁሉ ጸብ ጠፍቶ አሁን ፍቅራቸው ተመልሶ በጣም የሚያስቀኑ ደረጃ ላይ ነው አሁን በዚህ ሰዓት ላይ ያሉት ከዛም በኋላም ደግሞ ሰርጋቸውን በመሃል ማለት ይኸው ስንት ቀንና የቀራችሁ አምስት ቀን ነው አራት ቀን ነው የቀራችሁ ወደዚህ ሀገር ላሱን ለማምጣት ማለት ነው እና ባለፈው ሚዜ ትሆናለህ ሚዜ ትሆናለህ ሲለው አትሆንም አለው። አብረሽ ቅር አለው ዳንኤል ማለት ነው። እነዚህ ልጆች በቃ ከምራቸውን አይደለም ይቅርታ ያሉኝ ያጠፈው ነገር በጣም ጸጽቶኛል ብሎ ነው በራሱ ላይ ጸጸት ያመጣ አሁን ዳንኤል ማለት ነው እና እና ሚዜም አትሆንም ብሎሃል አንደኛ ነገር ደግሞ ሩታን አብሬ እስከ መቼ ነው ሰው ላይ ተጠግቶ በዚህ ሰዓት እግዚኦ ማረና ክርስቶ እንደ ይቅር በለን ማለት በቃ ከሰው ጋር ተጠግቶ መኖር በጣም እንዳሁኑ በዚህ ሰዓት ላይ ከባድ ነገር የለም ከምር ማለት ነው በዚህ ጊዜ ደግሞ ምናዮቹ ነገሮች ከምር ነውና በቃ ከሰው ጋር በርቀት ይሻላል እንደኔ እንደኔ በርቀት ማለት ነው ለምን አሁን ዳንኤልና ሩታ ከዚ ዳንኤልና ሩታ ከዚህ በፊት ምንም ነገርም ባይኖራችሁ ባይገናኛችሁ አብርሽም ባይገናኙ ኖሮ ይሄ ሁሉ መሀል አይገባም ነበር። ነገር ግን እነሱ ከመጡ በኋላ ነው የነሱ ነገር ብዙ ነገር ሆነ። ስለዚህ ዳንኤል ራሴ ዛሬ ትላንትና ሆስፒታል ገባ። በእናንተ ጭንቀት ነው ሰው በሚጽፈው ኮሜንት ሁሉ ሰው በሚለው ሁሉ የራሴ የእናንተ ዛሬ ደስታ ሳያችሁ በጣም ጸጸተኝ። ይሄ ነገር እኔ ከልቤ በጣም ጥፋት አጥፍቻለሁ። እናንተ ከኔ ጋር ርቃችኋል፣ እንደ መጀመሪያ አይደለምና ይህን ነገር ለካ እኔ በጣም ጥፋት ጣፍ ጥፍቼ ነው አድል የራቁብኝ። እንዲሁም ደግሞ ከልባቸው ይቅርታ አላደረጉልኝም እያለ ነው ማለት ነው ዳንኤል ዛሬ እነሱ ይቅርታ እኮ ለእግዜር ነው፣ ይቅር ለእግዜር ነው ይቅርታ ካሉ በኋላ ደግሞ የራሳቸውን ኑሮ መኖር፣ የራሳቸውን መንገድ ይዞ ከአንተ መራቅ መፍት አላቸው። ከምሬ ነው መፍት አላቸው። አንድ ሰው እስከ መቼ ነው ከሰው ጋር ተላላጥፎ የምኖረው? እናንተም ደግሞ ከነሱ ጋር ካልሰራችሁ ቪዲዮ፣ አብራችሁ ካልመጣችሁ ቪዲዮቹ ስለማሄድላችሁ ከነዚህ ለምን እንለያያለን ነው በግድ ማለት ነው። የእናንተ ስራ እኮ ቢያስደስተው ለሰው ነገር ለሰው ልጅ ትምህርት ምኖሮ ጽጌና ዳኔ የምታደርጉ ነገሮች ማንም ሰው እናንተ ፈልጎ እንደ አብርሽና እንደ ሩታ ፈልጎ ከእናንተ ጋር ይሰራል ማለት ነው። ነገር ግን እናንተ ሰው መቅረበ ሳይሆን ሰው እንዲርቃቸው ነው የምታደርጉት። የእናንተ ስራ ይሄ ነው ማለት ነው። ስለዚህ የራሳቸው ኑሮ ይኖሩ እነሱም የራሳችሁን ህይወት ይኑሩ። አንተም ደግሞ ከጽጌ ጋር የጀመርከውን ነገሮች መስተካከል መሄድ ትችላለ፣ መስራት ትችላለ። ስንት ነገር እንዳደረግ እኮ አንተ እኮ ከስንት ሰው ሰላሳ ሴት የምትገለባበጥ ወንድ፣ ከምር ከአንዱ ጋር እኮ በቃ በንጹህ ልብ ማትቀመጥ ነው። ትምህርት የሌለ ነገር ማለት ነው። ሰው እግዚኦ ያለበት ነገር ነው ያንተ ላይ ያንተ ስራ ላይ ማለት ነው። ስለዚህ ምንም ቢርቁብህም ይቅርታ ብሎ ሰላም ፈጥሮ ተኮራርፋቸው ከምትርቁ ሰላም ፈጥሮ ከራቆ መፍት አላችሁ ብዬ ነው የማስበው። ሩታና አብርሽ ዝም ብለው ነው እንጂ ሆስፒታል ገብተዋል። ዳኔን በጭንቀቱ ከምናምን የተባለ ጉፋን ስለያዘ በእነሱ ሰበብ አደረግኩ እንጂ ከምር ከምር ታመመ አይደለም፣ ታመ አይደለም። ከምሬን ነው። እንዴ እንዴ እስከዛሬ የት ነበርክ? የት ነበርክ? እንዴት አልታመምክም? ያደረግኮቹ ነገሮች እንዴት አላሳመምኩም? ዛሬ ሰላም ሲወርድ እንዴት ነው የታመምከው? ሩታ ስላጣ እነሱ ሰላሙ ስላወረዱ አንድ ስለሆኑ ፍቅራቸው በቃ እየጠነከረ ስለሄደ ነው የታማ። እንኳ ለነገሩ ማለት ሴጣን መቼም እኮ ደስታ ስለማይወድ አንተ ላይ ውሎ እንደዚህ ያደርጋል ብዬ ነው የማስበው። ይቅርታ አድርጉልኝ። እነሱ ከእናንተ ስልክ ስለማያነሱ ስለራቁ ነው እንጂ ይቅርታ አላደረጉልኝም ብሌ ምንም ሆቴል የገባበት ምክንያት ምንም የለም። ስለዚህ አብርሽ ደግሞ ወንዶቹን እያመጣ ልጅቷን እንደዚህ አይነት የሰገጠጠ ነገር ፕራንክ የምታደርገው እንድትቆምልን እንፈልጋለን። ከምሬን ነው እና ማለት ነው። አንደኛ ነገር ትላንትና ሴት ልጅ እንደዚህ ያህል መጠቅጠቁ፣ እንደዚህ መስጨናነቁ አስፈላጊ አይደለም። አንተ ከወንድ ጋር አይ፣ አብርሽን ፕራንክ የሚያደርግ ሰው የለም። እንደው ሃይሚ ነበረች ከዚህ ጋር ከሄ ኤፋ ነበረ ከኤፋ ጋር በደንብ ነበር ምሰሩል እነሱ ከሄዱ አሁን ሩቻ ብቻው ስለሆነች፣ አንተ ትራንክ ላይ ልጅቷን በጣም ማለት ነው እያስጨናነካት ነው፣ እንዳታጣት አሁንም ድጋሚ። ስለዚህ ይሄ ነው የዛሬ ቪዲዮ። ዳንኤል ለሚራቁብኝ ብሎ ሆስፒታል ገባ፣ እንጂ ታሞ አይደለም። ሰላማቸው ለሚወረደ ነው በነገራችን ላይ እንግዲህ እነሱ ይዘዋል። ጉዞቹ በቃ ነቁ፣ አሁን አሁን በደንብ ነቅተዋል ማለት ነው። ከእናንተ መራቅ ማለት አብርሽ እና ሩታ በደንብ ነቁ። በቃ ማለት ህይወታችሁ ያደረጉ ሁሉ ትምህርት ሆኖላቸው ማኖ እኛ ተጠቅቶ እኛን ነው ህይወታችን የምንረዳ ማኖ ህይወታችን ሲበጠብጦ የነበረ እያሉ ያነ ሰዎቹን አለያይቶ አሁን የራሳቸውን ህይወቱ በራሳቸው እየመሩ አለው ማለት ነው። ከዚህ በፊት ግን መሀላቸው ሰው ገብተው ብዙ ነገር በዚህ ወጣ በዚህ ገባ እያሉ የሰውን ምክር ነበረ የሚይዙት። ግን ዛሬ ደግሞ በራሳቸው እየሄዱ ነው። ለዛ ነው እንጂ ዳንኤል ሌላ ነገር ሆኖ አይደለም።